ሰላም ሰላም፣ ዛሬ ደግሞ ዳቦን በቤታችን ውስጥ ከተለያዩ የቅባት እህሎች እንዴት እንደምንጋግር አብረን እናያለን። መልካም ቆይታ። የተጠቀምኩት 20 ግራም የሚሆን የጭቃ እርሾ ነው። ውሃ ጨምሬ ትንሽ ካቀላቀልኩት በኋላ ሰባት መቶ ሀምሳ ግራም ዱቄት ጨምራለሁ። ከእርሾ ጋር ከጨመርኩት ውሃ በተጨማሪ ሌላ ሁለት ኩባያ ጨምርና በደንብ አድርጌ ያቦካዋለው። ጨው ጨምራለው። ከዛ በደንብ ልስልስ አድርጌ ካቦካው በኋላ እንደዚህ እንደምታዩት በእቃው ላይ መልሼ ሸፍኜ ኩፍ እስከሚል ድረስ ሚሞቅ ቦታ አስቀምጠዋለሁ ማለት ነው። እንደምታዩታውን አሁን በደንብ ኩፍ ብሎልናል። ኩፍ ካለ በኋላ አውጥተን እንደዚህ በመዳመጫ እቃ ላይ አስቀምጠን ዱቄት አድርገን በምንፈልገው መጠንና ቅርጽ እንቆርጠዋለን። እኔ ለዛሬ ልሰራ ያሰብኩት አራት ቦታ መቁረጥ ስለሆነ በአራት ቦታ እኔ ልሰራ ላሰብኩት የሚያስፈልገኝ አራት ስለሆነ ለአራት እንቆርጠዋለን። እኛ እንደምንፈልገው በምንፈልገው መጠን እና ብዛት መቁረጥ እንችላለን ማለት ነው ከዛ እንደምታዩት እዳምጠዋለው ዱቄት እያደረግኩ ወይም ዘይት እያደረግኩ እንዳይዝብኝ በመዳመጫ ወይ ደግሞ በእጃችን እንደዚህ እያደረግን አስተካክለን እንዳምጠውና የምንፈልገውን ቅርጽ እናስይዘዋለን ማለት ነው። ኩፍ ካለ በኋላ በደንብ ሊጡ ስለሚታዘዝ ብዙ ያስቸግረንም ማለት ነው። እና አሁን ለዛሬ በዚህ ዳቦ ውስጥ አንድ ላይ አድርጌ ልጋገር ያሰብኩት የተለያዩ የእህል ዘሮች፣ የኦቾሎኒ ዘሮች ማለት ነው። እንደዚህ እንደምታዩት ሚክስ ናቸው። የተለያዩ የተላጡ ገላያቸው ላይ ምንም አይነት ቅርፊት የሌላቸው ናቸው። እነሱን በደንብ ለቅመን ካዘጋጀን በኋላ ያው እንደምታዩት ሊጦ ላይ እጨምረዋለሁ ሙሉ በሙሉ እና በደንብ አድርጌ አዳርሺ ከጨመርኩ ትልልቅ ከሆኑ በእጃችን ትንሽ ትንሽ ሰበር ማድረግ ይቻላል ማለት ነው። ከዛ እንደዚህ ቀስ እያልኩኝ እንዳይበሳ ሊጦ መጠቅለል፣ ቀስ ብሎ መጠቅለል ማለት ነው። እንደምታዩት አስቸጋሪ አይደለም። ቀስ አድርጌ ጠቀለልኩት ማለት ነው። ከስር ያለው እንዳይፈታብኝ ጫፍጫፏን ግጥም ማደርጋት እና መጋገሪያ እቃችን ላይ እናደርጋለን። የምነጋገርበት እቃ ክብ ከሆነ የምንጠቀልለውም በከብ ማድረግ እንችላለን ማለት ነው። በምንፈልገው በመጋገሪያችን እቃ አይነት ልክ ቅርጹን ማስተካከል ይቻላል። እንደምታዩት እንግዲህ ሌሎቹንም የቀሩትን ሶስቱን በተመሳሳይ ሁኔታ እየዳመጥኩኝ የምፈልገውን ነገር እላው ላይ እየጨመርኩኝ ተመሳሳይ ሂደት ነው ማለት ነው ማደርገው። ብዙ ጊዜ ዳቦን በቤታችን ስንጋግር የተለመደ አይደለም፣ የተለያዩ ነገሮችን መጨመር እና ወይ የዳቦ ቅመም፣ ጥቁር አዝሙድ እነዚህ የመሳሰሉትን ነገሮች ነው የምንጨምረው እንጂ ሌሎች እንደዚህ ነገሮችን ጨምረን በቤታችን አንጠቀምም። ነገር ግን በቤታችንም ስንጋግር ዳቦ፣ ውጭ ስንገዛ ብቻ ሳይሆን በቤታችንም ስንጋግር እንደዚህ አይነት ነገሮችን በቅርቡ የምናገኛቸው ለምሳሌ እንደ ዘቢብ፣ ሌሎችም የተለያዩ ሰሊጥ፣ ተልባ ብዙ አሉ፣ የተለያዩ አይነት የቅባት ዘሮች እነዚህን እየጨመርን ብንጋግር በጣም ቆንጆ ጣዕም ይኖረዋል ለየት ያለ ዳቦ ነው የሚሆነው ማለት ነው። ሁል ጊዜ አንድ አይነትና ተመሳሳይ ነገር ከመብላት የተለያዩ ነገሮችን ሁልጊዜ ስንሰራ ራሳችን በቤታችን እየፈጠርን አዳዲስ ነገሮችን ብንሰራ ጥሩ ነው ብዬ አስባለሁ። እኔ ብዙ ጊዜ ስጋግር እንደዛ ነው ማደርገው። ሌሎች ነገሮች ባይኖሩኝ እንኳን ተልባና ሰሊጥ ውስጡ ጨምሬ ነው መጋግረው ማለት ነው። እና ቆንጆ ነው የሚሆነው። ለቃ ነው ለየት ያለ ስለሚሆን ጥሩ ቃና ይኖረዋል ማለት ነው። ለመብላትም አይሰለቸንም አንድ አይነት ነገር ከሚሆን ማለት ነው። ከዛ በኋላ ው እንደምታዩት እንግዲህ የጠቀለልኳቸውን ሊጦች እዚህ መጋገሪያ ውስጥ ከትቼ በእንደዚህ አይነት ቅርጽ ቆርጫዋለሁ ማለት ነው። የቅርጹን ሁኔታ እንደምንፈልገው እኛ የተለያዩ ነገሮችን ራሳችን መፍጠርና በተለያየ ቅርጽ መቁረጥ እንችላለን። አሁን እንደዚህ በቅርጽ እየቆረጥኩኝ መጋገሪያ እቃ ውስጥ ተራ በተራ እጨምራቸዋለሁ ማለት ነው። ከዛ በተጨማሪ ደግሞ ለምሳሌ እኔ ይሄ የመጋገሪያ እቃ 750 ግራም ዱቄት ይችልልኛል፣ ሌላ ጊዜም ስጋግርበት ማለት ነው። ነገር ግን የመጋገሪያ እቃችን ትንሽ ከሆነ እንደዚህ ሊጥ በጣም ብዙ ካበዛንበት ምን ይሆናል? ዳቦ የሚነፋ ኩፍ በደንብ የማይል የተጨባበጠ ዳቦ ይሆንብናል ማለት ነው። ስለዚህ ሁልጊዜ መጋገሪያ እቃው ሰፋ ያለ ወይ ደግሞ ለጋገር ነው ለአቦካ ነው ሊጥ የሚበቃ መሆኑን በደንብ ማየት አለብን። ከዛ በተጨማሪ መጨረሻ ላይ ሁ እንደምታዩት ሰሊጥነት ነጭ ሰሊጥን ነው የነሰነስኩበት። ጥቁርና ነጭ ሰሊጥ አንድ ላይ ቀላቅለን መነስነስ እንችላለን፣ ወይ ደግሞ ጥቁር አዝሙድ፣ እሱም ለቃና በጣም ቆንጆ ነው። ከለሩም እንደዚህ ያምራል። እሱም መነስነስ እንችላለን፣ ከላይ ማለት ነው። ከዛ እንደገና ሸፍኝ ደግሞ ኩፍ እስኪል አስቀመጥኩት። እንደምታዩት አሁን ኩፍ ብሏል። ቆንጆ ሆኖ ኩፍ ብሏል። አሁን ወደ ኦቨን ውስጥ ወይም ወደ መጋገሪያ ውስጥ መክተት እችላለሁ ማለት ነው። እንደዚህ ቆንጆ ሆኖ በስሏል በመቶ ሰባ ዲግሪ ለ20 ወይም ደግሞ 25 ደቂቃ ነው ማቆየው ማለት ነው መጋገሪያ ውስጥ። ከዛ ያው እንደምታዩት አለያዝም፣ ቂጡም ሳውጣውም ቆንጆ ሆኖ ነው የወጣው ማለት ነው። ትኩስ ነው። እንግዲህ ያው እንደምታዩት በጣም ቆንጆ ሆኖ ነው የበሰለው። ከስርም ከላይም ጥሩ ሆኖ ነው የበሰለው። ውስጡ ክፍትፍት ያለ ነው። ቃናውም ደግሞ በጣም ቆንጆ ነው ያዩት። ከውጭም በደንብ ድርቅ ብሎ በስሏል እና በጣም ምርጥ ነው፣ ቆንጆ ነው። በቤታችን ውስጥ ስንጋግር ዳቦ የተለያዩ ነገሮችን ውስጥ እየጨመርን እንደዚህ እያደረግን እነጋግር ላችኋለሁ እንግዲህ ለዛሬ አዘጋጀውላችሁ ይሄ ነበረ። በሌላ ጊዜ ደግሞ በሌላ አዲስ ነገር፣ በሌላ አዲስ ስራ እጠብቃችኋለሁ። ቻናሉን ይህንን ሚዲያ ሰብስክራይብ አድርጎ ቤተሰብ ያልሆናችሁ ቤተሰብ ሆኖ፣ በተረፈ በሌላ ጊዜ እስከማገኛችሁ ድረስ ቸርን ሰንበት፣ ሰላም ሆኑልኝ።